አይሚዬ አይሚዬ አይሚዬ አይሚዬ የአሁኑ ውስጥ ጫን ያለ ነው። ለማን ነው ግን ይሄ ዘፈን? መቼም ለብሩኬ አይደል? ለማደል? ለብሩኬ ነው ብላችሁ ነው? ከዚህ ምን ተላላችሁ? ይሄ ዘፈን ለብሩኬ ነው አይመስለኝም። ሰላም ሰላም፣ እንዴት ናችሁልኝ? የኔ ውድና የተከበራችሁ ቤተሰቦቼ በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ርፍርፍ ይበልልኝ። እንግዲህ ቀደም ባለ ቪዲዮ ላይ አይሚዬም ከቲክቶክ ስቶሪ ይዣት መጥቼ ነበረ። ደስ ብሏችሁ እንግዲህ የሚያማምር ኮሜንት ደስ ደስ የሚል ኮሜንት እየጻፋችሁልኝ ነበረ። በስማም ጨረቃችን፣ ጨረቃችን የኛ አበባ፣ የኛ ምን በቃ ምን ማትሏት የለም። በስማም ሀይሚዬ ግን ታድላ። የእውነት ምንድነው ይህ ሁሉ የሰው መውደድ፣ ይህ ሁሉ የሰው ፍቅር ረ በስማም። በጣም እኔ እንጃ። አንዳንዴ እውነት የሆነ ጥሩ ቅናት፣ የምትቀኑት ቅናት የለም የሆነ መንፈሳዊ ቅናት፣ ደስ የሚል ቅናት እንደዛ አይነት ቀናት እየተሰማኝ ነው። ታድላ የማለት ነገር ማለት ነው። ታድላሽ ሀይሚዬ ይህ ሁሉ ሰው ይወድሻል። ይህ እምነት እኔ የሚገርመኝ ነገር ሀይሚ የሆነ ነገር ፖስት ስታደርግ ራሱ ሰው ሁሉ ተሽቀዳድሞ ቀድመኝ ነው የማገኘው። እግዚአብሔር በጣም ነው የምናደደው ደግሞ ሰው ሲቀድመኝ፣ በተለይ ኮሜንት ላይ። ምክንያቱም አንዳንዴ ሀይሚ ወይ የምታቃቸውን ሰዎች ለምሳሌ የዩቱዩብ ጓደኞቿን ወይም ደግሞ መጀመሪያ ቀድሞ የጻፈ ኮሜንት ነው ላይክ የምታደርገው። እና ብዙ ጊዜ ቲክቶክ ላይ ቶሎ ስገባ ላይክ ታደርግልኛለች ኮሜንቴን። እና ወይን የሚሰማኝ ደስታ ወይን የሚሰማኝ ነገር ደስ የሚል ነገር ነው የሚሰማኝ እግዚአብሔርን ላይክ ስታደርግልኝ ማለት ነው እንዳገኘኋት ነው የምቆጥረውና ቶሎ በቃ ይሄ ሁሉ ምንድን ነው? የሰው ፍቅር ሩጠው ነው የሚገቡት በቃ እኔ አንዳንዴ ቁጭ ብለው እሷን ነው እንዲህ የሚጠብቁት ትላለሁ። እግዚአብሔርን ልክ እንደ እኔ እኔም ያው በነገራችን ላይ ስልኬን ከያዝኩት ቶሎ ብዬ የእሷን ነው የማየው፣ የእሷን አካውንት ላይ ነው ቶሎ ብዬ የምደርሰው፣ ምከፍጅ የማየው ማን እና ሲለቀቅም ቶሎ ይደርሰኛል እና ግርም ይለኛል። የሰው ፍቅር እንደዚህ የእውነት ፈጣሪ ግን ማለት ነው እንደው ሰው ሲመርቃችሁ የሰው መውደድ ይስጣችሁ ብሎ ይመረቃችሁ። የእውነት የሰው መውደድ በጣም የሰው መውደድ ይስጣችሁ ብሎ መመረቅ ቀላል አይደለም፣ በጣም ትልቅ ምርቃት ነው። እና አሁንም የሰው መውደድ ይስጣችሁ ፈጣሪ፣ ልክ እንደ አይሚዬ ውድድ ያርጓችሁ፣ ሰው ይውደዳችሁ። በተለይ እህቶችሽ እንዴት እንደሚወዱሽ አይምሻዬ፣ ስማ፣ ጨረቃ ፋሚሊ በጣም የሚለይ ነው በነገራችን ላይ በጣም የሚለይ እናማ ዛሬ እንግዲህ አይሚዬ የሄለንን ዘፈን ሄለን በራሄ ትባላለች እንዳላወቀ ስምቶም እንዳልሰማ በጣም የሚያሳዝን ዘፈን ነው። በነገራችን ላይ ይህ ዘፈን የሚጋበዘው አንድ ወንድ ልጅ ለሚማግጥባት ወይም ደግሞ በቃ እሷን ችላ ለሚላት ብዙ ቦታ ለማይሰጣት ወንድ ነው ይሄ ዘፈን የሚጋበዘው ማለት በጣም የቆየ ዘፈን ነው በነገራችን ላይ ሁለት ሺ ሁለት ሺ ሁለት አካባቢ በጣም በጣም እየተደመጠ ነበር በቀ በዛን ሰት ነበር የወጣው አፍቃሪ የተባለ እያበደበት ነበር በቀ በዚህ ዘፈን ያላበደ የለም በሄለን በረሄ ዘፈን ይህ አልበም የወጣ ጊዜ ያላበደ ሰው የለም በጣም ብዙ ሰው እስቲል እስካሁን ድረስ ፍሬሽ እንደ አዲስ እየተሰማ ያለ ሙዚቃ ነው። በጣም የተወደደላት በጣም የፈመሰችበት ታዋቂ የሆነችበት አልበሟ ነው ይሄ የሄለን በርሄ ይሄ ማለት ነው እና አይሚዬ ደግሞ ዛሬ እንደ አዲስ ቲክቶክ ላይ ፏ እያለችበት ነበረ። በጣም አክት እያሳየች ነበር። በነገራችን ላይ ይሄ የለበሰችው አለባበስ የጉራጌ ባህላዊ አለባበስ ነው ያው ዲዛይኑ እንደዛ ነው በጣም ነው የሚያምርባት በጣም አምሮባታል ደግሞ አይደለም ግን ሀይሚዬ ይሄ ዘፈን ለማን ነው እሱ እንግዲህ አላውቅም እንግዲህ የሰው ልጅ እኮ አንዳንዴ እውነቴን ነው የምላችሁ? እዚህ ጋር ስንስቅ ስንጫወት ስንዘል ምንም የጎደለብን እንዳይመስላችሁ ጋይሶች፣ ውስጥ ውስጡ ብዙ ህመሞች አሉ፣ ብለን አውጥተን የማናወራቸው ውስጣችን ግን የታመመበት ብዙ ምስጢር ይኖራል በህይወታችን በጣም ብዙ ነገር እና ምን ለማለት ፈልጌ ነው፣ ወደ ሌላ እንዳትወስዱብኝ አደራ። ምክንያቱም ሀይሚ ፖስት የምታደርገው ነገር ግዴታ ለሰው መልእክት ወይም ደግሞ ለሰው ለማድረስ አይደለም። ይህን ደግሞ በተለያየ ቪዲዮ ስትሰራ ታቋታላችሁ። ማለት የምታደርገው ድርጊትና የምትለቃቸው ነገሮች የተለያዩ ናቸው። ስለዚህ ይሄ ነገር ያው ወደ ሌላ እንዳትወስዱት ጀስት ለፈታ ለማለት ነው። ዘፈኑን ስለምትወደው ነው ወጥታ የጨፈረችበት። ግን ብዙ ሰዎች ወይም ደግሞ ብዙ ሴቶች ይህን ዘፈን አንዳንድ ጊዜ ታውቃላችሁ ብዙ ጊዜ አንዳንድ ጊዜ ሳይሆን ብዙ ጊዜ ቲክቶክ ላይ አንዳንድ እስክሮል ስናደርግ ገብታልን ፈታ ለማለት ስክሮል ስክሮል እያደረግን የሆነ ዘፈን አለ አይደል ስሜታችንን የሚነካ ስሜታችንን የሆነ በቃ እኛን ይገልጸናል ወይም ደግሞ ለእኛ ይመጥናል የሚለው ሙዚቃ ወይም ደግሞ የሆነ መልዕክት ሲመጣልን እኛም እንሰራበታለን እና ደስ ስላለንም ልንሰራበት እንችላለን። ግዴታ ስሜታችን ወይም ደግሞ ውስጣችን ያለውን ነገር ለማመልከቱ አይደለም። እና ሃይምሻዬ የእኔ ቆንጆ ፏ ብለሻል፣ ምር ብሎብሻል። በዛ ላይ ደግሞ ዛሬ ይመጡ ይሆን? አይመስለኝም፣ ይመጡ አይመስለኝም። ዛሬ ምናልባት እንደ ትናንትናው ተቀርጾ የተቀመጠ ቪዲዮ ካለ ሊለቀቅ ይችላል። ከዛ ውጭ ግን ዛሬ የሚናፍቁን ይመስለኛል። እኔ እንጃ፣ ግን ያው አይሚዬ ብዙ ነገሮች ፖስት እያደረገችልን ነው አለች። ዋናው ሰላም መሆናቸው ነው። ባይመጡም ያው ለእነሱ ስራቸው እንዳይቀዛቀዝ እንጂ ለእኛ እንግዲህ ባይመጡም፣ ቲክቶክም ላይ ኢንስታግራምም ላይ እያየናቸው ነው። ፈሽ እያሉ ነው። ብሩኬም ደግሞ በለው በለው በለው የመሌ መልስ ላይ ፏፈሽ ቅልቅሉ ዛሬ ነው። በነገራችን ላይ ቅልቅሉ ዛሬ ነው ማለት ትላንትና ነው። እሁድ ቅልቅሉ ትላንትና እሁድ ነው። የተለቀቀው ቪዲዮ የትላንትናው ነው። በስመአብ እንዴት እንደሚያምር ብሩኬ። ያው አይሚ ባትኖርም ፏፈሽ እያለ ነው ራ ያራዩማ ሲጨፍሩ አይቻቸው ወይኔ እንዴት እንደሚያምሩ እግዚአብሔርን በጣም ደስ የሚል ፕሮግራም ነበረ። ይሁን በቃ ሙሽዬ መሀል ገብታ ስጨፍር ምናምን ነገር ከልጆቿ ጋር እናት እንደው እውነት ይሄ ቤተሰብ እጅግ በጣም እየተባረከ እጅግ በጣም የተመረቀ ቤተሰብ ነው። የእውነት በጣም ደስ የምትሉ ፋሚሊዎች ናችሁ። በጣም ላደንቃችሁ፣ ወዳችሁ ኤልድ ውድ ለኛ ነሽ እንግዲህ ከነ እሙሽዬ ፋሚሊ ስለ ተቀላቀልሽ፣ በጣም እድለኛ ነሽ። አንቺም ቆንጅዬ ነሽ። ደግሞ ደስ የምትል ልጅ ናት። በነገራችን ላይ ቻናል ከፍታለች እና እየገባችሁ ሰብስክራይብ አርጓት። እንግዲህ መሌም ያው በራሳቸው ቻናል ይመጣሉ ማለት ነው። ፏፈሽ እያሉ ይመጡልናል። እኛም እናበረታታቸው እየገባን ዳይ